ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማስቶቹ በኢትዮጵያ ከ2013 ዓ ም ጀምሮ የባንኮች የገንዘብ ዝውውር ቅናሽ ማሳየቱ ተገለጸ። የህዝብ ተወካዮች ምክር ቤት ማክሰኞ ጥቅምት 18 በሚያካሄደው መደበኛ ስብሰባው የፓርላማ አባላት ላቀረቡላቸው ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽ እንደሚሰጡ ተገለጸ። ከ8 ሺህ በላይ የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ ተወስዷል ሲሉ አቶ አደም ፋራህ ተናገሩ። ሩሲያ ከብሪክስ ለመውጣት ያሰበ ሀገር ስለመኖሩ ምንም መረጃ የላትም ሲሉ የሩሲያ ዲፕሎማት አሳወቁ። ግብጽና ቀይ መስቀል በጋዛ የታጋቾችና አስከሬን ፍለጋ ላይ መሳተፍ ጀመሩ። በኢትዮጵያ ከ2013 ዓ.ም ጀምሮ በባንክ የሚካሄድ አጠቃላይ የገንዘብ ዝውውር ቅናሽ ማሳየቱን የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር በአካሄዳዊ ጥናት አረጋግጫለሁ ብለዋል። በማህበሩ ከፍተኛ የምጣኔ ሀብት ተመራማሪ ዶክተር ና ስርጌኑስ እንደተናገሩት በተለይም ከ2012 ዓም መጨረሻ አንስቶ በይበልጥ ደግሞ ከ2013 ዓ ም ጀምሮ የገንዘብ ዝውውር አገልግሎት የሚጠቀሙ ደንበኞች ቁጥር እየቀነሰ ነው። ለዚህ የገንዘብ ዝውውር መቀነስ ዋነኛው ምክንያት ያሏቸው ጉዳዮችን የጠቀሱት ከፍተኛ የምጣኔ ሀብት ተመራማሪው የዜጎች ገቢ ማሽቆልቆል፣ አልፎ አልፎ የሚታዩ ግጭቶችና ጦርነቶች፣ እልባታ ለማግኘት የስራ እድል ቁጥር መጨመርና የኢንተርኔት አገልግሎት ችግር እንደሆኑ ዘርዝረዋል። ተመራማሪው ይህንን እያሽቆለቆለ ያለውን የገንዘብ ዝውውር ለማነቃቃት ባንኮች ሊተገብሯቸው ይገባል ካሏቸው የመፍትሄ እርምጃዎች መካከል ባንኮች ለገንዘብ ዝውውር የሚቆርጡት የአገልግሎት ክፍያ መቀነስ፣ የዜጎችን የዲጂታል የገንዘብ ዝውውር ግንዛቤ ማሳደግ፣ ባንኮች አስተማማኝ ግልጽና አማራጭ የሆኑ የዲጂታል የመገበያ መተግበሪያዎችን በሚፈለገው ልክ ማቅረብ እና ባንኮች ለደንበኞቻቸው ፈጣን ምላሽ መስጠት የሚሉ ይገኙበታል። ዶክተር እና ስራ አክለውም መንግስት በኢትዮጵያ በየጊዜ የሚፈጠሩ ሰው ሰራሽ እና ተፈጥሯዊ ችግሮችን ለመቀነስ ከምንጊዜውም በላይ ትኩረት ሰጥቶ መስራት እንደሚገባ ማሳስበዋል። የህዝብ ተወካዮች ምክር ቤት ጥቅምት 18 በሚካሄደው መደበኛ ስብሰባ የፓርላማ አባላት ለሚያቀርቧቸው ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽ እና ማብራሪያ እንደሚሰጡ ምንጮች ተናግረዋል። የፓርላማ አባላቱ እስካለፈው ሰኞ ድረስ ጥያቄዎቻቸውን አስገብተው እንዲያጠናቅቁ የተነገራቸው ባለፈው ሳምንት እንደነበር ተገልጿል። ጠቅላይ ሚኒስቴሩ የሚገኙበት መደበኛ ስብሰባ በአመት ውስጥ በፓርላማ በመገኘት ለጥያቄ ምላሽ ከሚሰጡባቸው ሶስት እውነቶች የመጀመሪያው ነው። በ2008 ዓ ም የወጣው የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ስርዓት ደንብ የሪፐብሊኮ ፕሬዝዳንት የፌዴራል መንግስት እቅድን ካቀረቡ በኋላ ጠቅላይ ሚኒስቴሩ በፓርላማ በመገኘት ገለጻ ማድረግ እንዳለባቸው ይደነግጋል። ፕሬዚዳንት አያዝ ቀስላሴ የፌዴራል መንግስትን የዘንድሮ አመት እቅድ ለህዝብ ተወካዮች የፌዴሬሽን ምክር ቤቶች አባላት ያቀረቧቸውን የሶስት ሳምንት በፊት ገደማ መስከረም 26 ዓ.ም ነበር። የህዝብ ተወካዮች ምክር ቤት ከዚህ ይፋዊ መክፈቻ በኋላ መደበኛ ስብሰባ ያካሄድ ለአንድ ጊዜ ብቻ ነው። ምክር ቤቱ የአምስተኛ ዓመት ሁለተኛ መደበኛ ስብሰባውን ማክሰኞ ጥቅምት 18 እንደሚያካሄድ ለፓርላማ አባላት መረጃዎችን በሚሰራጭበት የቴሌግራም ቻናል አጀንዳውን ከመግለጽ መቆጠቡን ምርት ምንጮች ተናግረዋል። ሆኖም ለጉዳዩ ቅርበት ያላቸው የፓርላማ አባል በዚህ ሁለት ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት ተገኝተው ለጥያቄዎች ምላሽ እንደሚሰጡ ማረጋገጣቸውን ተናግረዋል። ከስምንት ሺ በላይ የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ ተወስዷል ሲሉ አቶ አደም ፋራህ ተናገሩ። ስምንት ሺህ ስድስት መቶ አስራ ሶስት የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣት የዲሲፕሊን እርምጃ መወሰዱን የፓርቲው ምክትል ፕሬዚዳንትና የዋና ጸሀፊ አቶ አደም ፋራ ተናግረዋል። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና የሽግሽግን ያካተተ መሆኑን አቶ አደም ተናግረዋል። ፓርቲው ቃል የገባውን በተግባር እንዲያረጋገጠ በየደረጃ ያሉ አመራሮችና አባላት በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጡ እየተሰራ መሆኑን ገልጸዋል። በቀጣይ የተሰጠውን ኃላፊነት በሚገባ የማይወጣ ህዝቡን በታማኝነት የማያገለግል በብልሹ አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል። በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱ እንዲወጣ በዚህም የህዝብ ተጠቃሚነትና ኑሮ እንዲሻሻል ስርዓት እንዲገነባ ፓርቲው በትኩረት እንደሚሰራ አቶ አደም አመላክተዋል። በተጨማሪም ቀጣዩ ሀገራዊ ምርጫ ነጻ ሆኖ በህዝብ ታማኝነት ያለው ሆኖ እንዲካሄድ እንዲጠናቀቅም ፓርቲው የድርሻውን ለመወጣት ቁርጠኛ መሆኑን አቶ አደም ተናግረዋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጥቅምት 14 2018 ዓ.ም ስብሰባ አካሂዷል። ሩሲያ ከብሪክስ ለመውጣት ያሰበ ሀገር ስለመኖሩ ምንም መረጃ የላትም ሲሉ የሩሲያ ዲፕሎማት ተናገሩ። ሞስኮ ከብሪክስ ለመውጣት ያሰበ ሀገር ስለመኖሩ ምንም መረጃ አልደረሳትም ሲሉ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ተናግረዋል። ቃል አቀባዩ ይህን የተናገሩት ሜዲን ሩሲያ ፎረም መድረክ ጎን ለጎን ለታስ ዜና ወኪል በሰጡት ቃለ ምልልስ ነው። ዲፕሎማቷ አንዳንድ የብሪክስ ሀገራት በአሜሪካ ከፍተኛ ታሪፍ የመጣል ማስፈራሪያ ምክንያት ማህበሩ ሊለቁ ይችላሉ የሚሉ የመገናኛ ብዙኃን ዘገባዎችን በተመለከተ አስተያየት ሲሰጡ የአሜሪካን ታሪፍ ለብዙዎች በስራ ላይ ቢሆንም በሩሲያ ወገን ከማህበሩ አባልነት ለመልቀቅ ያሰበ ሀገር ስለመኖሩ ምንም አይነት መረጃ የለም ብለዋል። ቃል አቀባዩ ብሪክስ በፍቃደኝነት ላይ የተመሰረተ አለም አቀፍ በይነ መንግስታዊ ማህበር ነው ሲሉ አስታውሰዋል። እናም ሞስኮ ሁልጊዜ የሀገሮቿ ሉዓላዊ የውጭ ፖሊሲ ታከብራለች ብለዋል። በአሁኑ ጊዜ በብሪክስ ውስጥ ሩሲያ፣ ብራዚል፣ ግብጽ፣ ህንድ፣ ኢንዶኔዥያ፣ ኢራን፣ ቻይና፣ የተባበሩት አረብ ኤምሬት፣ ኢትዮጵያና ደቡብ አፍሪካ በአባልነት ይገኙበታል። ከግብጽና ከዓለም አቀፋዊ ቀይ መስቀል ኮሚቴ የተውጣጡ ቡድኖች በመስከረም 26 2016 ዓ.ም በሐማስ ታግተው በጋዛ ህይወታቸውን ያለፈ ታጋቾች አስክሬን እንዲፈልጉ ፍቃድ ሰጣቸው። የእስራኤል መንግስት እንዳለው ቡድኑ በጋዛ ቢጫ መስመር ተብሎ በተከለለውና የእስራኤል መከላከያ ኃይል በተቆጣጠረው አካባቢ አስክሬኖቹ እንዲፈልጉ ተፈቅዶላቸዋል። እሁድ ዕለት የእስራኤል ጦር በሚቆጣጠረው የጋዛ አካባቢ ከዓለም አቀፍ የቀይ መስቀል ጋር በመሆን ፍለጋውን እንዲያግዙ የሃማስ የሐማስ አባላት እንዲገቡ እንደተፈቀደላቸው የእስራኤል መገናኛ ብዙሃን ዘግበዋል። እስካሁን ድረስ በመጀመሪያው ምዕራፍ የተኩስ አቁም ስምምነት ሐማስ 28 የታጋችዎች አስክሬኖች ማስረከብ የቻለው የ15ቱን ብቻ ነው። አሜሪካ ባሸማገለችው በዚህ የተኩስ አቁም ሐማስ የታጋቾችን አስክሬን ሙሉ በሙሉ ማስረከብ ይጠበቅበታል። ቡድኑ ከግብፅ ባለስልጣናት ጋር በቅርበት እየሰራ መሆኑን አክሉም ገልጿል። ዶናልድ ትራምፕ ሐማስ የታጋቾችና አስክሬን በፍጥነት እንዲመልስ አሊያ ግን በዚህ ታላቅ ሰላም ላይ የተሳተፉ ሌሎች ሀገራት እርምጃ መውሰድ ይጀምራሉ ሲሉ አስጠንቀዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ